ሰላም ሰላም ውድ የእውቀት ለፍሬ ዩትዩብ ቻናል ተከታታዮች እንደምን አላችሁ በያላችሁበት። በዛሬው ክፍል ደግሞ እንደተለመደው ቃላት ምስረታ በፊደል ጠ ቤተሰቦች ባለፈው ጀምረን ነበረ። ዛሬ እንቀጥላለን። ዛሬ የምንቀጥል ከአምስተኛዋ ፊደል ነው። ባለፈው እስከ ጣ ድረስ ባሉ ፊደላቶች መስርተን ተወያይተን ነበር። ዛሬ የምንቀጥለው ከጤ ነው ማለት ነው። እሺ እዚህ ጋ እንደምንመለከተው ጠጡ ጢ ጣ ጤ ጥ ጦ ከጠ እስከ ጦ ተዘርዝረዋል ከዛ መጀመሪያ በፊደል ጤ ጤ ፍ ጤፍ ጤፍ ቀጣይ ጤ ዛ

ጤነኛ ጤነኛ እዚ ጋ የተዘረዘሩት ቃላቶች አራት ቃላቶች ሶስቱ ባለ ሁለት ሲሆኑ አንዱ ባለ ሶስት ፊደል ቃላቶች ናቸው። እንደምናየው እዚህ ጋር ጤፈ ጤፍ፣ ጤዛ፣ ጤሰ ና ጤነኛ የሚሉ አራት ቃሎችን በፊደል ጤ እንደምናያት በዚች ፊደል መስረተ ናቸዋል እነዚህን ማለት ነው። እሺ ወደ ቀጣይ ስንሄድ ወደ ጥ ወደ ስድስተኛ ፊደል ነው። ቀጣይ ምንሄድ ጥ ና ት ጥ ና ት ጥናት ጥናት። እሺ ጥ

ጥቅም ጥቅም ጥቅም ጥቅም። ስለዚህ በፊደል ጥ በዚህ በስድስተኛ ፊደል ደግሞ ጥናት፣ ጥያቄ፣ ጥበቃ ና ጥቅም የሚሉ እነዚህን አራቶችን ቃላቶችን መሰረትን ማለት ነው። እሺ በመጨረሻዋ ፊደል በፊደል ጦ ደግሞ የተመሰረቱትን ስናይ ጦር ጦር

ጦቢያ ጦቢያ ጦ ስ ኒ ጦ ስኝ ጦ ስኝ ይላል ማለት ነው። በፊደል ጦ በመጨረሻዋ ፊደል ደግሞ እዚህ ጋር ጦር፣ ጦጣ፣ ጦቢያ እና ጦስኝ የሚል ቃል መሰረትን ማለት ነው። ስለዚህ በዚህ አማካኝነት የተለያዩ ቃላቶችን እየመሰረትን መማር፣ መለማመድ፣ ማንበብ እንችላለን ማለት ነው። ከዚህ በተጨማሪ ኦንላይን መማር በግል የምትፈልጉ ካላችሁ እታች ባለው ስልክ ቁጥር ደውለው ማግኘት፣ መማር ትችላላችሁ ማለት ነው። አመሰግናለሁ።